አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት አደራችሁ? ልበላችሁ እንዴት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ ልብስ አጠባ ነው ላችሁ። ልብስ እያጠብኩ ነው። መብራት አለ ዛሬ ውሃም አለ። ልብስ እያጠብኩ ነው ላችሁ። ውዶች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለምታበረታቸው እንግዞች በጣም አመሰግናለሁ። ጀዛኩሙላሁ ኸይረን እና እንሻአላህ አንድ ህቴ በርበሬና ዘይት እዚ ጋ ደግሞ ነጭ ነጭ መጥ ደስ ትችላለህ። መጀመሪያ በርበሬ ዘይት፣ ቡናም የጠየቃችሁኛላችሁ እንሻ አላህ በአላህ ፍቃድ የእሱን ቪዲዮ ደግሞ ሰራላችኋለሁ ማለት ነው። ውዶቼ ግን ላይክ፣ ሼር፣ ሰብስክራይብ ያደርጉኝ ሀበይቦቼ። ጀዛኩም ላሁ ኸይራን እንሻ አላህ በላ ፈቃድ የዛን ቪዲዮ ደግሞ ካፍ ተልክላችኋለሁ ማለት ነው እና እንሻ አላህ አበረታቱኝ አበረታቶኝ አጥቢሳ ፈቃድ ደግሞ አሳያችኋለሁኝ ማለት ነው እና የሁላችሁ ውድ ቤተሰቦች ይኸው እስካሁን ድረስ አልጨረስኩኝም። የደረቀው ልብስ አስገባሁኝ። አሁንም ደግሞ እያጠብኩኝ ነው እና ቀሳለውን ደሞ ከወዲህ አዝሩዋለሁ። ምን ሆላችሁ? ከዛ ተዝም አንቋራጥ ተዛው እና ጠዋት ዝጋ ነበረ። አሁን ደግሞ እዝጋ አዝሩዋለሁ ማለት ነው እና አሁን እያጣጠብኩኝ ትንሽ ነው የቀረኝ፣ የጨርስ ነው እና ወዶቼ ላይክ ሼር ሰብስክራይብ አድርጉኝ ይላችኋለሁ። ሀበይ ወጬ ኢንሻአላህ ባለፈቀደ ደግሞ ሌላ ቪዲዮ ሰራለሁ። ለየተለየት ያሉ ነገራቶችን እየሰራሁ ለግላቸዋል እንሻ አላ ባላ ፍቃድ አበረታቶ እኝላቸዋለ። ውዶች ጅዛኩም ላሁ ኸይረን እና ውድ ቤተሰቦች እንግዲህ ያው ዛሬ እንደነገርኳችሁ ልብስ እያጠብኩ ነበረ። ልጅ ደግሞ የለችም ነበረና አሁን ነው ገና የመጣችው። ስለዚህ ከመጣም ቲካ ወይ የሚባል በዚ ቲካ ወይ በሰውዲ ያው መጣም ተመጣም ቤት ነው የሚባለው፣ ከዚህ ደግሞ ቲካ ወይ ይባላል። እና ማሻላ ተባረክረማን ሀቂቃ እንደዚህ እንትን ብዬ አላውቅም። ገዝ ይቻላቅም በነገራችን ላይ የመጀመሪያ ጊዜ ነው ገና ስገዛ ውት ቄጣው ምናምኑ እንደሳውዲ ምንድነው ስሙ እንትን ምንድነው ስሙ መንዲ መንዲ መንዲ በዛ ሀገር የው መንዲ ያቃሉ። ይኸውላችሁ ማሻላ ተባረክረማን ውት ስጋው ት ማሻላ። እዚህ ላይ ሰላጣ አርገውበታል። ሀቂቃ በጣም ነው ደስ የሚለው እኔ ደግሞ እዚች ጋር ቅችን የመሰለ የሰላጣ ፈጭቻለሁኝ እና ምሳችንን ልንበላ ነው። ይ ስጋ ስንት ፈጀይ ብትሉኝ ድንጋራችሁ ሩዝና ስጋ ሀይቅራ መሻባ ነው። እንዲሁም ብሩ ትንሽ ነው ነው የምለው እኔ አንድ ሩዝ ይሄ በስማቴ ሩዝ ማለት ነው አንድ ኪሎ ስንት መሰላችሁ? ሁለት መቶ ብር ነው ሶስት መቶ ብር ነው። እንዚህ ባለው ፈንት ነገዛ ሶስት መቶ ብር ነው እና ስጋ ደግሞ የስድስት መቶ ብር ስጋ በጣም ጥንጥዬናት። ይሄ በአጠቃላይ ሁሉም ስጋው ምሩዝም ሆኖ እንደዚህ ተሰርቶ ጃይዙ ሰባት መቶ ብር ነው የገዛ ነው እና አሪፍ ነው። እኔ አሪፍ ነው ብዬ የምለው ማለት ነው። አሁን ይሄ ግማሽ ነው፣ ሙሉ አይደለም። ሀቂቃ ስጋው ለብሎ ራሱ ብዙ ነው ያለው። ማሻላ ተባረከ ረህማን ሙሉ አንድ ሺ አራት መቶ ብር ነው እና ሀቂቃ ማሻላ እንደዚህ ሀገራችን ላይም አለ እላቸዋለሁ። እንግዲህ ያው ልብስ ሙሉ ሙሉ ቀን ልብስ እያጠብኩኝ ነው እኔ ዛሬ ሳ ሰዓት መስራት መስሪያ ጊዜ ስለሌለኝ እና ስለዚህ ልጆችም ልስጣቸው ወጡ የለኝም ነበር እንጀራ በእርግጥ ስለዚህ ለግዛብዬ ገዛሁኝ። እላቸዋለሁ ወዶች ና ኑ አብረን እንብላ። ውድ ህቴ ባለች ባልሽ መሰረት እሱ ብሽን ተይቅርታ ጋ ሲሰራ አሳየኝ ብለሽኛል በመስተዋቱ ላይ ግን የፀህ ብርሃን እየገባ ብዙም አይታይም። እሺ አሁን እዚህ ላይ ኦፊሻል እንትም በያለው አይ ከዛ እንደዚህ ነው አይደል፣ እንደዛ እቺ እቺ ጣቷ አታይሻለ ብቻ ጣፋ ማለት እቺን እንደዚህ ታረጋታለሽ፣ ይሰራል። አይሽ በጣም ቀላል ነው ይሄ። ታጠፊበታለሽ፣ እቺን ማለት ሸቀ ያባታለሽ ማለት ነው። እና በጣም ቀፍቀላ ነው እንትንም ኦፍ እና እንትንም አለው ይሁን በእንግሊዘኛ ነው አይታየም። ይሄው በደንብ ይታያል ብዬ አስባለሁ እኔ እንደነገርኳቸው እንደነገርኳችሁ ይሄ ተበላሽቶብኛል፣ ይሄ አንዱ ተበላሽቶብኛል። ሀቂቃ ይሄ ሰው በጣም አሪፍ ነው። በቃ የፈለጋችሁትን ነገር ብትሰሩ ትሰሩበታላችሁ ሮዝ ባለፈው ምግድ ጥጆ የታችሁታል። ማሻአላ ተባረከ ረህማን ሀቂቃ፣ በጣም አሪፍ ነው ማለት ነው እና እኔም ሰርችበታለሁ ቪዲዮ ባለፈው። ይሄንን እሱ ሳይወደድባችሁ ግዙት ነው የምላችሁ። ዛሬ ያያችሁት ዋጋ ነገ ጨምሮ ነው የምታገኙት። ኢትዮጵያ እና ግዙት። አሁንም ደግሞ አዳዲስ ልጆች ምናልባት እየመጣችሁ ይመስለኛል እንጂ በፊት ሰርቼበታለሁ ቪዲዮ እና ስትቀንሺ ደግሞ። እንደዚህ ትቀንሸዋለሽ ነው አሁን ስምንት ድረስ አመጣሁት እስከ አስራ አምስት አስራ ስምንት ላይ ታረጊያለሽ። በጣም ንድንት እንዲሆን አስራ ስምንት ላይ አርጋችሁት ለራሱ የሰሩት ነገር መንተክተክ ተጀመረው በኋላ አስራ ስምንት አስራ ሁለት ላይ ስምንት ላይ በደንብ ያንተከትከዋል። ቅንስ አርጋችሁ ማለት ነው እና እኔ በጣም ነው የተመቸኝ። ይኸው ማጥፊያና እንትኑ ቀላል ነው ማጥፊያና ማብሪያው ማለት ነው ይታያችኋል ከዛ ስታጠፊ አሁንም እጅን ኦፍ እንትነካታለሽ በቃ ደግመሻ እንዴት ነካታለሽ አበቃ ከዛ ይሄ ድምፁ ሀዋ እንትን የሚወጣ ነው የምግቡን ሽታይ የሚወጣ ነው ቆጣሪ ደግሞ አይቆጥርም ወይ የምትሉ ልጆች አላችሁ ቆጣሪ አይቆጥርም እኔ እየተጠቀምኩ ነው ልብስም እያጠብኩ ነው ቀሳ ላይ ሶስት መቶ ብር እንደዛ ነው የሚመጣው ማለት ነው እኔ ከሰር መብራት አጠፋ በስተቀር ሁል ጊዜም በዚህ ነው የምሰራው። በከሰል መስራት ደስ ይለኛል፣ ግን እንደዚህ ተትቸው ኩሉ ምናምን አንዳንድ ቀን ነው በከሰል የምሰራው። አሁን አሁን በተለይ ተቻል ክረምት ላይ ነበር መብራት ሰላሳ ሲጠፋ እና ይሄንን ይመስላል ላላችኋለሁ። ሆይ አዲስ አዲስ የሚመጡት ልጆች መሰላችሁ የምትጠይቁኝ እና በጣም ቀላል ነው እና ደግሞ በጣም የሚጠቅም ነገር ነው። ግዙ ትላችኋለሁ። ሆይ ወዶቼ ላይክ፣ ሼር፣ ሰብስክራይብ አርጉኝ ይላችኋለሁ። ወዶች በቅንነት የሚቀንስ እና የሚጨምረውን ግልጽ አላረኩላችሁም መሰለኝ። ይሄ ነው፣ ይህች ናት። አያችኋል ወደዚህ ትቀንሳለኝ፣ ወደ ግራ ማለት ነው። ወደ ቀኝ ይጨምራሉ። ይህን እየቀነስኩ ነው። ወዴት ወደ ግራ፣ ወደ ቀኝ ይጨምራላችሁ። ይህች ናት። ዛንኛው ቪዲዮ ላይ ያልታየ መሰለ ጀንዳ እንዳይገባብኝ እያልኩኝ የምትጨምሩት የምቀንሱት በዚች ነው እና ይሄንን ይመስላል። ወዶች እግዚአብሔር ይመሰ ይሆንላችሁ ይመስለኛል። ያው አዳዲስ ልጆች ስለሚመጡና ቀርጭና ሳይ ስለሚሉኝ ነው። ቴክስቷን ማስገባት ተቻልኩኝ፣ ያስገባዋለሁኝ። ያው ሁልጊዜ አንድ ቢሎን ብላቸው ብላችሁ እንደለ እንዳትሉኝ ነው ይኔ ወዶች እናንተ እንድትከፍብኝ አልፈልግም። ቪዲዮውን እየቀያየሁ ለመስራት ሞክራለሁ። እናንተ ብቻ ወልደኝ ቪዲዮውን